እዛ ጋር ሳሚዬን አይቸዋለሁኝ አረ እና እስኪ ሳሚዬ እስኪ አምጡት እስኪ ሳሚዬ ደህና ነህ ሳሚዬ ሁሉ መልካም የሚያስፈልገው አንድ ነገር ነው ቀለበት የሚያስፈልገው አንድ ነገር ነው ጫማ የሚያስፈልገው አንድ ነገር ነው አዲስ ልብስ አሜን አትሉ ሳሚዬን የምትመለከቱ በመላው ዓለም ላይ ሆናችሁ እኛን የምትወዱን እኔ ይሄ ወንድሜ እንተነስቶ እየዘመረ እያገለገለ ከጌታ ጋር ጥብቅ ብሎ የተበላሸ የሕይወት መንገድ ተስተካክሎ ሙሉ ሆኖ አምሮበት በአባቱ ቤት ውስጥ ማየት እፈልጋለሁ። ይህንን ለማድረግ የምታግዙ ዶምቢ ጀጅመንታል በምንም ሁኔታ አንፈርድም። በምንም ሁኔታ ዋጋ አይደለም ዋጋ ዋጋ ያለው ነገር ማድረግ ነው። ዛሬ ከዚህ ጉባኤ ጋር ሆኜ አንድ ነገር ጠይቃቸዋለሁ። ሳሚዬን አግዘን፣ እንደገና እናቁመው፣ ያገልግል በእግዚአብሔር ቤት ውስጥ ሻይን ያርግ። ዲሴቢሊቲውን አለመቻሉን እኛ እጅ እንስጥና እንዲችል እናርገው፣ አለመቆሙ እግር እንሁንለት እና እናቁመው። እና ይሄንም በማድረጋችሁ የእግዚአብሔር መንግሥት ውስጥ ትልቅ ነገር ነው የምታደርጉት። አባት ያደረገው አንድ ትልቅ ነገር ምንድን ነው? ያጠፋኸው ይበቃል ሳይሆን እኔ ጋ ሌላ ያላየኸው ወርቅ አለ ብሎ ቀለበት ያባከንከው፣ ኧረ ብዙ እኮ ነው አታፍርም እንዴ አላለው። ሌላ ልብስ አለ፣ ሌላ ጫማ አለ፣ ሌላ ፍሪዳ አለ። ስላልገባህ ነው ቆንጥረህ የሮጥከው እንጂ እኔ ሀብትህ ነኝ። እኔ ጋር ያለው ነገር ገና አልገባህም፣ እኔም አልገባውህም ብሎ አቀፈው። ስለዚህ ለእግዚአብሔር እንደዚህ አይነት ምላሽ ለእግዚአብሔር እንደዚህ አይነት ድምፅ አሰምተን እኛም አለን እንበለው። አሜን እስኪ ጉባኤው አሜን ይበል እስኪ፣ በደንብ አሜን በሉ። ሳሚ የምትለው ነገር አለ ደስ ብሎኛል እግዚአብሔርን ከእናንተ ጋር ተገኝቼ ስላመለኩኝ እና እግዚአብሔር ደግሞ ለሁላችንም ስለሚያደርገው ምህረት፣ ቸርነት፣ ርህራሄ እግዚአብሔር እናመሰግናለው። ፓስተር ካስዬንም በእውነት ከልብ ጌታ ይባርክልል ወዳለሁ ምክንያቱም የሚያስመስል ሰው ስላልሆነ፣ ለዚህ እኔ በቂ ምስክር ነኝ። እና እግዚአብሔር ይባርካችሁ ሁላችሁ ነው። አሜን ሳሚ አንድ ጥያቄ ልጠይቅ። እኔ ጋር ሁሌ በሚባል መልክ ይደውላል። የሆነች ነገር ስትጎለው፣ የሆነ ነገር ሲፈልግ ፓስተር ካሲዬ እንዳስቸገርኩ ይገባኛል ብሎ ሲጀምር ግድ የለም እልክልሃለሁ፣ አካውንት አለኝ ነው ምለው እና በደስታ ነው የሚደውለው ድምፁ ውስጥ አለ የሚሰማ ነገር። ግን እርግጠኛ የሚሆነውና የሚደውለው እኔ ጋር እና እኔም ኪስ ውስጥ ካለ ወዲያው ልክለታል። ግን በዚህ አይነት ሁኔታ ግን ይቀጥል አልፈልግም። እያገለገልክ የተበላሹ ነገሮችን አስተካክለ ሳሚ በጣም ኮሚትድ ሆነ። ከዚህ በኋላ መዝሙርህን እየሰራህ በጌታ ቤት ውስጥ እያገለገልክ ግራና ቀኝ ሳትል በደንብ ቃል ገብተህ እስኪ ለሁሉም ንገራቸውና እነሱ በሚያግዙህ ልክ ያግዙህ አካውንት እንከፍትልሃለን። ከዛ በኋላ አንተ ግን ንገራቸው። ክብር ለእግዚአብሔር ይሁን። አሜንታችሁ ቀንሷል። ለእግዚአብሔር ክብር ይሁን እና ይህንን ድል እግዚአብሔር ስለሰጠን አመሰግናለሁ። እግዚአብሔርን ፓስተር እንዳለው እግዚአብሔርን በእውነተኛው አባትነቱ፣ በእረኛነቱ፣ በአስተማሪነቱ ፊቱን በመመልከት እግዚአብሔርን ለማምለክና ለማገልገል እግዚአብሔር እንድችል ስለረዳኝ እግዚአብሔርን አመሰግናለሁ። እና እግዚአብሔር በቃሉ እንደተናገረው ደግሞ እሱን ለማገልገል እሱን ለማምለክ ፓስተር እንዳለው ያው በፊታችሁ ቃል ገባለሁ ማለት ነው። ጌታ ይባርካችሁ። ጌታ ይባረክ። የመጀመሪያውን ዘር አንድ ነገር እናደርጋለን እኛ ዛሬ ምንም ፊታችሁ ጭፍግግ ሳይል ደስ ብሏችሁ የመጀመሪያውን ዘር አሁን እንዘራለን። ወደ ኪሳችሁ ግቡ ሁላችሁ። ከዛ በኋላ በመላው ዓለም ላይ የምትገኙ ልታጽናኑት ልታበረታቱት የምትፈልጉ ወገኖች፣ ከልባችሁ ልትደውሉለት የምትፈልጉ ወገኖች ስልክህን የመጀመሪያ ንገራቸው 0913 47 ይሄ አንዱ ነው። ከዛ በኋላ ሁለተኛ ደግሞ እኔ እንግዲህ አሁን ዛሬ ድንገት ነው ያየሁት ጉባኤ መሃል ግን ሁልጊዜ ምን ላርግ፣ ስለዚህ ልችላለሁ፣ እንዴት ነው እማግዘው፣ ምን ባድርግ ይሻላል እላለሁ። ሁሌ እድሉን አገኘሁኝ አላለፍኩትም፣ ጠርቼ ወደፊት ጋር መጣሁት፣ አላወራሁትም እሱን ይመጣል ብዬም አላሰብኩም ዛሬ ድንገትን ያገያየሁት ያየሁት ከፊት ለፊት በኩል ሶ ይሄንን ወንድሜን ማገዝ የምትፈልጉ ወገኖች ስልክ ቁጥሩ አለላችሁ ከዛ ሌላ አካውንት ነምበር እንዴት እንደምናደርግ አላውቅም ኦኬ እኔ እንደዚህ ልመን በማንም እጃ ይሁን የራሱ አካውንት ነምበር ልስጥ፣ በዚህ አካውንት ነምበር የምትችሉትን ነገር ሁሉ አግዙት። ከዛ በኋላ ዛሬ ቃል እንደገባው አስጠነቅቀዋለሁኝ። ሳሜን ሳሚን ደውሎ እንዲያማክረኝ እኛ ስቱዲዮ ውስጥ በነፃ መዝሙሮቹን እንዲሰራ ክሊፕ ቢፈልግ እኛ የገነባ ነው። በዚህ አዲሱ ያምልኮ ማዕከላችን ውስጥ ስቱዲዮ አለን። የተባረኩ ካሜራ ማኖች አሉ። እነሱ በነጻ ያገለግሉታል። ወደ እናንተ ጋር በበረከት ይደርሳል። ስለዚህ ይሄንን ሪስክ ልውሰድና አካውንት ነንበርህን አንተ ነገራቸው። የኢትዮጵያ ንግድ ባንክ ነው። አንድ ሺ ሰላሳ ሰባት ሃምሳ አራት ሰማንያ ስምንት ሰማንያ ሰባት ሰባት ድገመው ሳሚ። አንድ ሺ ሰላሳ ሰባት ሃምሳ አራት ሰማንያ ስምንት ሰማንያ ሰባት ሰባት ግድ ለእግዚአብሔር ክብር ይሆን። እጆቻችሁን ወደዚያ አንሱና አንዴ እንጸልይ። እጆቻችሁን ከፍ አድርጉና

ትፍራ ያልከኝ የመጽናናት አምላክ ታስታጥቀኛለህ። የእስራኤል አምላክ ሆይ ለዘላለም እድል ፈንታይ ነው። እግዚአብሔር ይሄነው ተስፋ ያደረግኩት፣ ታማኝነቱን አይቼ እጄን ልቤን የሰጠሁት። ያላዋቂዎች ልቦና በሰዎች ተስፋ ያደርጋል። ግን እግዚአብሔር ብቻ ደህንነትን ያዘጋጃል። እውነተኛ መጽናናት የሆነውን ለእኛ የደረሰልንን እግዚአብሔር እናመስግነው ሁላችንም። ቅዱስ አባት የትንሣኤ መልእክት ያለህ የምታስነሳ ለሙታን ሕይወትን የምትሰጥ የሌለውን እንዳለ አድርገህ የምትጠራ አንተ ሰማይ ብለህ ሰማይ በማይታወቅበትና ስሙ እንኳን በሌለበት ሁኔታ ውስጥ ጠርተህ ባንተ ሐሳብ ውስጥ ያለውን የፈቃድህን ገጽና ሥራ ወደ መገለጥ ያመጣህ ምድር ብለህ በልብህ ውስጥ ያለውን ነገር ምንም አይነት ፍጥረት ውስጥ የሌለውን እውቀት ስበህ ወደ መገለጥ እንዳመጣኸው ከሌለበት ወደ መኖር የምታመጣ ደግሞ ኖሮ ስም ወጥቶለት ታይቶ የሞተውን ደግሞ ሕይወት ሰጥተህ የምታቆ አንተ፣ በሁሉም አቅጣጫ መስራት የማይሳንህ ጌታ በወንድማችን ሕይወት ውስጥ ዛሬ ልታደርግ ስላለኸው ነገር አምነን እንባርከሃለን እናመሰግናሃለን። አባቶይ እንደገና ዕንቁ ሆኖ እንደገና ድምፁ የአንተን ምስጋና አዚሞ ለብዙዎች ምሳሌ ምልክት እንዲሆን በኢየሱስ ስም ጸለይኩኝ። እንዴት እንደሚሆን አናውቅም፣ እንዴት እንደምታደርግ ግን ታውቃለህ። በኢየሱስ ስም በወንድሜ ሕይወት ውስጥ ይሄ ክብር ይገለጥ ከጸጋህ ጋር ወደ መገለጥ ይውጣ። የያዘው መቃብር ዛሬ ተፈንቅሎ ይልቀቀው። የትኛውም ጉድጓዶች ከዚህ በኋላ እንዳይችሉት፣ የትኛውም እንቅፋቶች ከዚህ በኋላ እንዳይመቱት፣ አባቶ የትኛውም ማሰሪያ በሕይወት ውስጥ ዳግም እንዳይሠራ፣ የትኛውም ቀንበር እንዳይጫነው ነው ቀና ብሎ ከቤተሰቡ ጋር ከቅዱሳን ጋር አብሮ የሚቆምበት የሚያገለግልበት ምዕራፍ ይከፈት። አመሰግናለሁ ጌታ ሆይ። በሱ ምክንያት ላዘኑ ቤተሰቦቹ፣ ለተበተነ የሕይወት ምዕራፉ ሁሉ ዛሬ የፈውስ ድምፅ ይሰማ። የእንደገና ምዕራፍ ይከፈት። አዲስ ደጆች ያግኙት። የመንገዳገድን ጽዋ፣ የሐዘንን፣ የስብራትን ጽዋ፣ የተስፋ መቁረጥን ጽዋ እንደገና እንዳይጎነጭ ዛሬ ከእጆቹ ላይ የክፋት ጽዋዎች ሁሉ ከመንገዱ ላይ ይደፉ። ስለሰማሃን እናመሰግናለን። በኢየሱስ ክርስቶስም ለእጆች አድር አሳልፈን ሰጠን። ኤሜን። ክብር ለጌታ ይሁን። እግዚአብሔር ይባርካችሁ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቱብ ቻናል ቤተሰቦቻችን ከእናንተ በሚደርሱን ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ በትምህርቶቹ በመጽሐፍቶቹ በኃይል አገልግሎቶቹ፣ እንዲሁም በቃለመጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ስራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጭ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ